አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የፍቅር ቤተሰቦች እንዴት እንደናችሁ? ሁላችሁንም እንደ ሰአት አቆጣጠራችሁ ሰላም ሰላም ብያለሁ በያላችሁ በሰላማችሁ። ብዙትይበ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጌ ደውል ምልክቱን ተጭናችሁ ይግቡ ማለት ነው። ነባሮች እና የቆያችሁ ደግሞ ላይክ፣ ሸር እያደረጋችሁ ታ ሀሳብ አስተያየት ካለት ይህን ነገር ብታስተካክሉ አሪፍ ነው የምትሉ ነገር ካለ ደግሞ ኮሜንት ላይ አስቀምጡ። እንዲህ ማለት ነው። እናንተ የምትፈልጉትን ነገር አዘጋጅላችኋለሁ እና ግን በአጫጭር ድራሞች ሁሌም እየመጣሁ ነው። ስለዚህ ሰብስክራይብ ማድረጋችሁ አትርሱ ማለት ነው። ውድና የተከበራችሁ ቤተሰቦች ለዛሬ ዜላችሁ የመጣሁት አፍላ ፍቅርን ክፍል አንድ መቶ ሰላሳ ዘጠኝ ነው ማለት ነው። ባለፈው ሳምንት እንግዲህ ክፍል ሀምሳ አንድ መቶ ሰላሳ ስምንትን ያሰስ ለማድረግ ያክል ያሬድ ሊያዝላናችሁ ውስጡ ሹጭ ለፍቅረኛ ደውላ እንዴት ነው ያሬድ እንዴት ነው ቀስቴ ምናምን እያለች እያለ ነው ማለት ነው ምክንያቱም ቀስቴ ጋር ደውላ እንደዚህ እንኳ ማዝናናት ባችልም ማዝናናት ባችልም አለገል እንኳ ያው በጋሪ እንኳ ሰፈር ውስጥ አገናኘኝ ሰፈር ውስጥ አዝናናኝ እያለችው ነበረ። እሱም በጣም ዝንላፊ፣ የኔ ቆንጆ ላንቺ አይገባሽም በአውሮፕላን ነው ማዝናናሽ ምናምን ብሎ እንግዲህ በተስፋ ሞልቷታል ማለት ነው። ቹቻ እንግዲህ ያው ጎበዝና ጠንካራ እህቷን ሰርታ ምታሳድግናት ማለት ነው። ስለዚህ ወደ ክፍል አምሳ አንድ መቶ ሰላሳ ዘጠኝ እናልፋለን ማለት ነው። ያሬጅና ቤዝቲ ደስ የሚል ጊዜ የፍቅር ጊዜ አሳልፈዋል። እስከ ዛሬ እየተጨቃጨቁ ግራ እየተጋቡ አሳለፏቸው። ዛሬ እንግዲህ በፍቅርና በሰላም በጣም ደስ የሚል ጊዜ አሳልፈዋል። ስለዚህ ይሄ ነገር እንዴት ነው? በጣም የሚወደድ ነገር ነው ማለት ነው። ቤዝቲ ግን ሁለተኛ እንድታገኘኝ አልፈልግም። ስለዚህ ለዛሬው አመሰግናለሁ፣ ቴንኪው። ነገር ግን ይህን ነገር አበረታታው ማለት አይደለም። ወደ አንተ ለመምጣት ስል የእናቴን ቃል አስታውሳለሁ፣ የአባቴን ቃል አስታውሳለሁ፣ እዛው እንዲቀር ያደርገኛል። ስለዚህ እንደው ቴንኪው፣ ግን ሁለተኛ እንደዛ ታርግ ብለዋለች ማለት ነው። ይህን ያክል ጊዜ ኖሮ ይህን እንደዛ አይነት ቀን በማሳለፍ ግን በጣም ደስተኛ እንደሆነች

ያቤል ሄኖክን አግኝቶት ነበረ። መቅዲ ለምንድን ነው ይዛለት ወደ ሩም የጠራሃት? ብሎ ቢጠይቀውም እሱም አንተም ብታፈቅርህም አፈቅረሃለሁ ብትልህም እኔ ጋ ግን እ ስላተሮም ስትክለበለብ የመጣችው የድሮ ፍቅሯ ቢኖርባት ነው። ሴት ላይ ሲጀመር የመጀመሪያ ፍቅረኛን ልትረሳ አትችልም፣ ረስታማ አታውቅም ብሎ አቤል ለሄኖክን እሱ ግን በጣም እስከ ዛሬ ድረስ ሊሰማት ያልፈለገው ከኔ የተሻለ እሱ ጋር ፍቅር አላት ስለሚያስብ ስለነበረ ያሰበው ነገር እውነት መሆኑ ሲያቅ በጣም በሳጭና ይናደድና የራሱ ጉዳይ ብሎ ትቶት ሄዳን ማለት ነው። ለመግድም ደውሎ ማለት ነው የሆነውን ነገር በውሸት አስመስክር ወይ ነግራታ ማለት ነው። እንግዲህ ቅርታም የጠይቀው ሞከርኩ ስንተትም ነበር ብሎ ነገራት ማለት ነው። ስለዚህ እሷ ደግሞ ወደቸው እየመጣች እያለች ቤት ተናዶ ስለነበረ ታፈቅርኛለሽ ይላታን። አዎ እኔ ፍቅር ካለው በጣም ነው ማፈቅረ እንዴት ነው ማላፈቅረ ትላለች። እንዴት እንደምታፈቅሪ ማሳየት እንድታሳኝ ይፈልጋለሁ ይላታን። ስለዚህ እንደት ነው ሲያፈቅረ ሲመስ ያው እንግዲህ ሀሳቤን ስሜትን ተረድጄ ነው አንተ እንደማፈቅረ የገባኝ፣ ምንድነው ችግሩ ይትለዋለች ማለት ነው። እሱም የተፈጠረውን ነገር ሁሉ ይነግራታን ማለት ነው። እሷም እንግዲህ በዛ ትሳዝናለች። ለምንድነው እንደዚህ የምታደርገው ምናምን ብላ ብትነግረው እሱ ግን ያው ተናዶ ስለነበረ ፊወሪ ነው እዙ መካከል እንዳ ብሎ ያስጠነቅቃታል ማለት ነው። እሷም እንግዲህ ዝም ትላለች። እሷም ተናዳ ትታው ትሄዳለች። ትታው የሄደችበትም ጊዜ እንግዲህ ይሄ እንትና ፊወሪ እንግዲህ አንተም አታብሰው አሁን ግን ለሁሉ ነገር ጊዜ ያለው እንዳታገኛቸው ሁለቱንም ለሂደት ለሂደት ደግሞ የሚሆነው እና ያለን ትላለች ማለት ነው። እሺ ብለው ይለያያሉ ማለት ነው። በነዛ ነገራችን ላይ ሶሲ ና አቡሻና ያው ሚኪ የበፊት ፍቅረኞቿ ስለሆኑ የሂዋን እንግዲህ እነሱ ደስ አላላቸውም፣ ወይም ደስ አላላትም ማለት ነው። ሄሉም በቃ ለእሷ እስቤት አለው ለምንድን ነው ፒአር ፒአር የሚለው ምናምን ይላል ማለት ነው ብላ ተጣልተዋለች። እንግዲህ እንግዲ ቤዚን አናግራታለች። ቤዚጤ ነገር ከበፊት የተፈጠረ ነገር ነው፣ የበፊት ታሪክ ነው። ስለዚህ እኔ አሁን የሚችን መርጬ ከሚቀያየ ነው ስለዚህ እባክሽ እባክሽ ብሎ ናጉሻ በእኔ ምክንያት እንዲሰቃያ አታድርጊው ተረጆ በያትና መልእክት አስተላልፊ ብላታለች ማለት ነው። እሷም እንግዲህ እሺ ከሰማች ትላለች ማለት ነው። ለሀናን ብታማክራትም ታንቾም እሷም ጋር ልክ አለ፣ አንቺም ከፑሻ ጋር ያለሽን ቀረቤታ በልክ አርጌ ትላታለች። እሷም እሺ ብላ በሀሳቧ ትስማማለች ማለት ነው። እንግዲህ በዛሬ የነበረው ቪዲዮ እንዲህ እያለ ይቀጥላል ማለት ነው። ሰብስክራይብ ማድረጋቸውም ግን እሱም እንዳትረሱ ማለት ነው። ለዛሬ የነበረው ቪዲዮ እንደዚህ እየቀጠለ እያለ ነው ማለት ነው። እንግዲህ በቦችራ ደግሞ አሁን በፊልሙ ላይ ደግሞ በጣም ተወዳጅ እና አሪፍ የሆነ ሆነ ያለ ነው ማለት ነው። ቀስቴና አቁራሌው ይህንትና አናግኝቶት ነበረ ቦቼን ማለት ነው። ያው የእንግሊዝኛ ነገር ያው ው ቀስቴን ታታላቸው ትንሽ ተጨቃጨቁና መጨረሻ ላይ አቡሻ ቦቼ አላርፍም ሲለ ተሸክሞት ሄዷል ማለት ነው። ጓደኛችን ከኋላ ቁራሌ እያለ ሄዷል ማለት ነው። ያንንም ባደረገበት ሁኔታ ማለት ነው። ወደ ትምህርት ቤት ደግሞ ተመልሰው ያው የፌዘን አባት ለልጅ ሻይ አድርስላት ባሉት መሰረት ሀሻውን ሊያጥርስ ሲመጣ እንግዲህ ሄርሜላ መታ ተንግዶላ ተፈቾ ተቀበተን እሷም ደምስ ስትለ አፍቃሪ ስለሆነ፣ አንቺ ግን ፍቅሩን አትቀበልሽም፣ ስለዚህ ነው እኔ የማዘዝ መብት የለሽም ትላታለች ማለት ነው። እሷም በተበሳጨ እና በተናደደ ስሜት ቆሻሻ ውስጥ ትጥለዋለች ማለት ነው። ስለዚህ በጣም ተበሳይታ ነበረ፣ በጣም ተናዳም ነበረ ማለት ነው። ስለዚህ ጸጋ ደግሞ እንትናን ስታስፈራራት እያለ ቆልፍሻለው ምናምን ስትላት ሶሲ ለራሷ ተቆልፋ መታለች ማለት ነው። ስለዚህ ዴቭን ተነግረው ዴቭዬ እንዴት ነው ይሄ ነገር ምናምን ን ያታቅ ትሳረገ ስሆኑ ብዙም ትላለሁ ብሎ ዴቭ ምዘራፍ ብሎ ይቅርታ አስጠይቆላታል ማለት ነው። ሶሲም ደስ ብሏታል ማለት ነው። ይቅርታ ስለተጠይቃት ስለተጠይቃት እሷ ግን ለእናንተ ብዬ ሳይሆን ለአቤት ይዜ ነው ብላለች ማለት ነው። እንግዲህ ደሞ ያው ትናንትና ያው እንዳለፈው ሳምንት በሩ ሲከፈት ነበረ የጸጋ የቅርብ ወዳጅ፣ አባቷ ወዳጅ ማለት ነው። እሷን ሲያሰቃያት የነበረው እሱ እንግዲህ። በር ተከፍቶ ለነገ ቀጥሯቸው፣ ነገ ቀን ደርሶ እንግዲህ ወደ ያሬድ አምጥተውታል ማለት ነው። እና ያው ቤዚቲም ትምህርት ቤት ላይ ሆና ቴንኪው ብላለች፣ ያው ቴንኪው ብላለች ችሻ ማለት ነው። ይቅርታ፣ ትንሽ እየተዛባቢ ነው ማለት ነው። እያ በጠዋት ነው አላልኳችሁ? መንቅልፍ ላይ ነው ይመስለኝ እዛ ነው ማለት ነው። ውድ የተከበራችሁ ቤተሰቦች ማለት ነው፣ ለዛሬ የነበረን ይሄን ይመስል ነበረ ማለት ነው። እሷ እንግዲህ ሁለተኛ የሀቤል ጋ ተገባላት፣ እንዳትረሽ ብትላት አልሰማችም። ከብስኩትም በተጨማሪ ከበገብ የሚሰራው መቀመና እንትኑን ብላለች ማለት ነው። ለማንኛውም የነበረ ቪዲዮ ይሄን ይመስል ነበረ። እንግዲህ የመጨረሻው እና የዛሬው በቃ ትልቁ ነገር ተብሎ ያው እንግዲህ ጸጋ የደፈራትን ያሰቃያትን እንድታገኘው አድርጓል ማለት ነው። ያሬዶ ማለት ነው። እሷም ደንግጣ ቀርታለች ማለት ነው። ምን ማድረግ እንዳለባት ራሱ ግራ ገብቷታል። ያው ወዴት እንደሚካሄድ ቀጣይ ሰው ደግሞ የምናየ ሆነ እውነት አልፎን ብላ ሰላም ትለዋለች ወይም ደግሞ አታቀት ትሆናለች ወይስ ሁሉንም ነገር እውነት ይናገረን የሚለውን የምናየው ይሆናል ማለት ነው። ደህና የተከበራቸው ቤተሰቦች ለዛሬ ነበረ። ቪዲዮ ይሄን ይመስል ነበረ። ይሄን ቪዲዮ ላይክ ሼር በማድረግ ጀምሮ ሀሳብ አስተያየት አለት ኮሜንት ላይ ያስቀምጡ ማለት ነው። ለዛሬ ነበረ ቆይታ ዝጋ ያቆማና አፍላ ፍቅር እንዴት ተወደደ ለረዥም ዓመታት